በስማብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ አራት በዝችለት ለት ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የማጡስና የአብላይ ሀገሮች ገዚ ነበር። የእናቱም ስም ኤልሳቤት ነው። እነርሱም ይህንን የተባረከ ልጅ በተሰጡ ጊዜ ስሞንም ዮሐንስ ብለው ጠሩት። እርሱም ለአባቱና ለእናቱ ጀምሮ ከዛን ስካራ በስሙ አንድ ሆኖልና በተክሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጽሐፍትና ሂሳቦችን፣ ጥበቦችን ሁሉ አስተምሩ። እናቱም በዘመኑ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዱ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ 2ዓመት ልጅ ሲሆን መስፍኑን የጳንጦስና የአራቅ ሌሎች ማገሮች ሁሉ እንዲህም እያለ የመልአክ አምሳል ሰይጣን ታየ። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሄዳ የንጉሥ ኑማሪዎስን ልጅ አግባ ብሎ ጌታ ዘዋል አለ። ቅዱሱም በውኑ የመልአክ ነው፣ ግን ከአፉ የእግዚአብሔር ስም ተሰማው፣ አንጾኪያ ሄደ አለ። ከዚህ በኋላ ወደ አንጾኪያ ከተማ ሄደ። ንጉሱ ነው ስም ተገናኘው። ንጉሱ ባየው ጊዜ አከበረው፣ እጅግም ወደደው።

ከእርሱም ጋር መላእክት አሉ። ይዞም ሳበው፣ ብዙዎች ቃል ኪዳኖችንም ሰጠ። በማግስቱ ንጉሱ ልኮ ከእስር ቤት አወጣው ወደ እርሱ አቀረበውና፣ ለአብሎንና ለአርዳሚስ ገዳለ ቅዱሱ የሰው ልጅ ለሰራ እንዴት ሰዳለዋል። ንጉሱ ግን ከእርሱ ጋር መታረቅ ሽቶ ብዙ የተሽንገላ ነገሮችን ተናገረ። ከዚህ በኋላ ግብርን ያስገበ ዘንድ ከሽመት ጋር ወደ ግብጽ ሀገር ላከ ወደ ግብጽ ገዢ ወደ ስሪያጎስ ስለ እርሱ እንዲህ ሲል ጽፎ ላከ እነሆ ለዮሐንስ ለሃራክ ላይ ግብር በማስከበር የአማረክትን ቤቶች አፍርሶ አዲስ ሰልጣን ይሰራ ከግብጽና ከየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቷል። ቅዱሱም ይህንን ምክንያት ይዞ የዳውተርን ቤቶች አፍርሶ ወጣቸው። በዚያም ወራት መኮንኑ ስራ ያቆስ የሰማዕትነት ራስ መቆረጥ እንዲያዝ በፍርድ አደባባይ ተቀመጠ። በዚያም ጊዜ ዲዮስቆሮስ፣ ቢፋሞን፣ አራጋሮስ፣ ቲሮስ፣ ዮዲዮስ እስክንድሮስ ዮሴፍ ይስሐቅና እስጢፋኖስ የሚሏቸው ሰዎች መተ እነዚህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥ ጮሁ። ያን ጊዜም መኮንኑ ይዞ ያለ ረባ ያስፈያቸው ጀመ ቅዱስ ዮሐንስም ይህንም ባየ ጊዜ ሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኹ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ አንድ አገር ወደ መኮንኑ አርያኖስ ስንዶች ቱታዘዘ። እርሱም ስለሆነ ሁሉ መረመረው። በቃሉ መልስም የተነሳ ተ በባላ እንጨት ላይ ሰቅለው በመንኮራኩር አጣበው እንዲጨምቁት እዚያም ከባላው ወረዳው ስጋው እንዲቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲወ እንዲደበድቡ ታዘዘ። ምሬቱን በደሞ ከዚያም ወደ እስር ቤት አስተ ከጥቂት ቀኖች በኋላ በማረጃ ቢላዋ ቆዳውን ገፎ እሱን በማቅያሹ ሰን አግመኛም አመድ ጎዝጉዘው በላዩ እሳት ፍም ከጎኑ በታች አድርገው በላዩ እንዲያስተን አዘዘ። እንዲህም አደረጉ። ሁለተኛም ከእሳት የጋሉ ብረቶች ጭንካሮችን አምጥተው በፊቱ ላይ በጆሮቹ ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወኒ ቤት ጨመሩት። በዚያም ቤት እግዚአብሔር መልአክ ተገልጦ ሰላምታ ሳቶ። ለማግስቱም በማግስቱም ከወኒ ቤት አውጥተው በጋሉ ብረቶች ዘንጎች ተበደቡት። ከዚህ በኋላም ግንባር ወደ ምድር ደፍተው እጆቹንና እግሮችንም ከፈረስ ጭራ ላይ በገመድ አሰሙት። እዚሁም ቦታ ባለ ሰይፍ መጥቶ እግሮቹና እጆቹን ራሱን ወረደ። እንዲህም የመስክነት ተቃዶ ፈጽሞ የድል አክሊሎን ተቀበል። በእግዚአብሔር ምስጋና እኛንም በቅዱሳኑ ሰማት ጸሎት ይማረን፣ መረከታቸውም ትድረሰን። በዘላለ ሚ ስንክሳል ዘወራ ሰኔ አራት ወስ ባሃት ለእግዚአብሔር